ይኸው እሱማ ወተት ይዞ መጣ። ልጅ አለው መሰለኝ። የልጁ ወተት እንትን ሞ ሰተውታል። የሚመጠጥ ነገር ደግሞ ከረሜላ ሰጥተውታል።

በቃ ቅድም እኮ አንቺ ሼር ሲታረግ መጥቼ ነበር፣ ኪያ ሴትዮዋ ከለከለችኝ እኮ ነው። ለምንድን ነው ዛሬ እንዲያደርግሽው? ማነው የከለከለሽ? ሴትዮ እችስ ስልጠን ሆነሽ ልጠጣ ምን ልጠጣ ብለን እንዴት ሆኜ ገብቼ ላውራ? እኔ እጌ እኮ ግም እየተጫወትኩ ነበረው

ዛሬ ምርጥ ስራ ሰራ። በጋዝ ቴንኪው ያልገባኝም አንቺ። አሁን ድራማው እያለቀ ነው ማሬ። ትራስ ሶስት ቪዲዮ ከተሰራ ከዛ ያልቃል ድራማው ይመስለኛል። አሁን እርምላ ቢካም ይቅርታ ተጠይቃለች። ምን ልታደርግ ነው የመጣችው ዛሬ? ሷ ይቅርታ እንደምጠይቅ ነገር በቀላ አስማማችና ከዚህ ውስጥ ወጣች ሊባል። አሁን ደግሞ ስለሄዱ፣ ነገ ደግሞ ማርኬ ስጠራ አብራት ይመጣለች። ሶሪ ምናምን ይባባላል። ነገ ምናለች? በይ ነገ በእሷ ቤት ነው የምትመጣው። እቺ ዳይበር ማለት ሸሌ በእሷ ቤት ነው ምታመጣ ነው ነው እ የጥቅመኛ ናት እቺ ብታይ እኔ ደግሞ የሚገርመኝ ቴጂን እንኳን ገባሽ። ለማን ብለሽ ነው ቁጥርሽን የሚዲያ ላይ ለቀቅሽው? እናታችን ቲጂ እየላከች ፖሊስ እኮ ነው ላሳያት ሰውዬው ተኮ ሰውዬው ሙስሊም ነው፣ አይመራትም። ኧረ ድራማ አይደለም እንዴ! ማለት ነው የምትለኝ፣ ትሄጂ፣ ምንድን ነው የምታወሪኝ አሁን? የቦታው ማለት ነው እኔ ደግሞ እነቀ ቀድማት አለው ችግር የለውም። እና ማለት ነው ዜሮ አምስት የተባለው ቁጥር ፖሊስ ነው ብላ በአረበኛ አትማ። በፖሊሶች ስም መነገድ ነው የኔ ቤት የመጠችው፣ እኔ ለማስፈራራት ማለት ነው። እኔ ደግሞ በማስተወት አይደለ የተማርኩኝ እና ሽምግልና ተያዘን። ሽምግልና አልፈልግም አልኩኝ። እንደፈለግኩ እዛ ቀጽቃለሁ ቪዲዮ እስከምትሰራ ድረስ ይቅርታ።